ሰላም ጤና ይስጥልን፣ እጅጉን የተወደዳችሁ የላንሳ ሚዲያ ተከታታዮች፣ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታ የደረሳችሁ። በእለቱ ወደ እናንተ የመጣሁት ስለ ከያኒ ጌትነት እንየው ጥቂት ነገር ለማለት ነው። ጌትነት እንየው እንግዲህ የብዙ ባለሙያዎች አባት፣ ለኢትዮጵያ ኪነጥበብ ዋጋ የከፈለ በኢትዮጵያ ኪነጥበብ ዘርፍ ላይ አሻራውን ያሳረፈ ድንቅ ባለሙያ ነው። ጌቺ ብዙ ዋጋ ከፍሏል። ትጉት ባለሙያ ነው። ድንቅ ባለሙያ ነው። መድረክ በሱ እጅ ሲያዝ በጣም ያምራል። አብሬው ሰርቻለሁ። ብዙ ነገሮችን ሰጥቶኛል። ብዙ ነገሮችን ከሱ ተምሬያለሁ። ብዙ ነገሮችን ከሱ አውቄያለሁ። ድንቅ ባለሙያ ነው። ከትንሹ ጋር ከትልቁ ጋር አብሮ መስራት የሚፈልግ ባለሙያ ድንቅ ባለሙያ ብዙ ነገሮችን የሰራ ሰው ነው። ብዙ ነገሮችን ዋጋ የከፈለ ሰው ነው። በህይወቱ ብዙ ነገሮችን አሳልፏል። በኪነጥበቡ ዘፍ ያልከፈለ ዋጋ የለ። ከእሱ ጋር አብሮ መሰራት የማይመኝ ባለሙያ አብሮ ያልሰራ ባለሙያ የለም። እነዚህ ባለሙያዎች በሙሉ ስለ ጌትነት እንየው ብትጠይቋቸው የሚነግሯቸው ነገር የጌችን ጉብዝና የጌችን ትትና የጌችን አባትነት የጌትን ወንድምነት ነው የሚነግሯችሁ። ባለሙያዎችን በዚህ መልክ ማክበርና በዚህ መልክ ማድነቅ በዚህ መልክ ማመስገን የኢትዮጵያን የኪነ ጥበብ ዘርፍ ማክበር ነው። ስለዚህ በዚህ መልክ ፕሮግራም ስለተዘጋጀለት እንደዚህ ሆኖ ስላየሁት በጣም ነው ደስ ያለኝ። ለሌሎችም ሳያልፉብን ሳይቀድሙን ብናከብራቸው ብናመሰግናቸው ስላደረጉት ውለታ ዞር ብለን ብናያቸው። ብዙ የኪነ ጥበብ ባለሙያዎች እኮ የሚመለከታቸው አተው ሆነ ቦታ ላይ ነው ያሉት። እነሱን ፈልገን ብናመሰግናቸው። ብዙ ባለሙያዎች መሸለም ያለባቸው፣ መደነቅ ያለባቸው፣ መከበር ያለባቸው ማከበር ባለብን ጊዜ ሳናከብራቸው አምልጠውናል። ማመስገን ባለብን ቀን ሳና መሰግናቸው አልፈዋል። ሳና መሰግናቸው ስንቶቹ አልፈዋል። ስንቶቹ ኢትዮጵያን ያገለገሉ በኢትዮጵያ ኪነጥበብ ዘርፍ አሻራቸውን ያሳረፉ ስለ ኢትዮጵያ ያቀነቀኑ፣ ስለ ኢትዮጵያ የዘፈኑ፣ ስለ ኢትዮጵያ የዘመሩ ኢትዮጵያን በዓለም ላይ ያስተዋወቁ ስንት የኪነጥበብ ባለሙያዎች ሳና መሰግናቸው ምንም ነገር ሳንላቸው አልፈዋል። ከዚህ በኋላ ያሉትን ግን በዚህ መልክ ብናመሰግናቸው በዚህ መልክ ለሰሩት ላደረጉት ነገር ምስጋና ብናቀርብላቸው ቀጣይ ያሉት ባለሙያዎች እየበረቱና እየጠነከሩ በትትና ህዝቡን ያገለግላሉ። በየዋህነት በቅንነት ህዝቡን ያገለግላሉ። ለሙያቸው ታማኝ ይሆናሉ። ሀገራቸውን በታማኝነት ያገለግላሉ። መልካም ጊዜ። በጣም አመሰግናለሁ።